አሰላሙ አሌይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ ቤተሰቦቻችን፣ እንዴ ናችሁ? ሰላም ናችሁ ወይ? አልሐምዱሊላሂ ረቢል ዓለሚን ሰላም ነኝ። እንግዲህ ዛሬ ደስ በሚል ቪዲዮ ብቅ ብያለሁ ማለት ነው። እንግዲህ ወይዘሮ ላቀች አሊ እንግዲህ ቁጭ ብላ እንግዲህ እንደምታዋት ዘና ፈታ እያለች ነው። አዲስ አበባ እና ከምንም በላይ ወላሂ ደስ ነው ያለኝ። እስኪ የሰው ደስታ የሚያስደስታችሁ ላይክ አድርጉ፣ ሀሳብ አስተያየታችሁን በኮማንት ጻፉ ማለት ነው እና ዛሬ የመጣሁበት ቪዲዮ ምንድነው እንግዲህ አዲስ አበባ ላይ እናቴ ጋ በጣም ዘና ፈታ ነው ያለው እንደምታዩት፣ መዝናኛውም ሁሉም ነገር በጣም ለየት ለየት ያለ ነው ያው ከአውሮፓ ከአውሮፓ ሀገሮች ምንም የሚለይ ነገር የለም ሁሉም ነገር አለ ማለት ነው። ያው አዲስ አበባ ብዙ ጊዜ ብትመጣም፣ እንደዚህ የተለያዩ መዝናኛዎችን፣ እንደዚህ የተለያዩ ፎቆችን አይታም አታውቅም። እናቴ እንግዲህ ከሁለት ሶስት ጊዜ አዲስ አበባ ትመጣለች። አጎቶቹ አሉ ያው፣ በጣም ደስ ብሏት ነበር። ትንሽ በመሀል ትንሽ የአጎቷ መሞት በጣም አስለቀሳት። የሁለት ናቸው የዚህኛው ቤት ስትገባ የመጀመሪያ ላይ ቪዲዮን እንዳያችሁት ይህኛው በጣም አዘነች ማለት ነው። እና እንደምታዩት እንግዲህ አሁን የምንገኘው ሪፖርት ነው። ሪፖርት ሪፖርት እኔ ነኝ። እናቴ ማን ነው? እስኪ ማን ነው ወደ ውጭ የሚሄደው? እንግዲህ ከመጀመሪያው ይለያችኋል። ለማንኛውም ወደ ገደለው ስንገባ እንግዲህ አልሐምዱሊላህ ረብል አለሚን ስንት አመት ከአመት ከሁለት ከሶስት አመት በፊት እናቴን በኦምራ ለማንጣት እዛው ሳውዲ እያለሁኝ አልተሳካም ነበር። ይኸው ዛሬ ግን እንደምታዋት እንግዲህ አሻንጣዋን ሁሉን ነገር አዘጋጅታ ይኸው ወደ ሪፖርት እየገባች ነው። በሰላም ግቢ በሯት። እስኪ ይኸው እንደምታዋት እንግዲህ አረብያዋን እየገፋች ወደ ሪፖርት እየገባች ነው። እናቴ እንኳን ለዛ አበቃሽ። ሊንጃ በቃ ከምንም በላይ እንዴሬ፣ ዛሬ እንዴ ዛሬ በህይወቴ ተደስቼም አላውቅም። እዛም ሙኝ አስቤዋለሁ ሳውዲ አረቢያ ላይ አልተሳካም። አንድ ባዝቦርት ጨርሰናል፣ ትምጣ እንዲህ ሆነ አልተሳካም። ሁሉም ባላ ፈቃድ ነው የሚሆነው እና ዛሬ ላይ ግን ኢትዮጵያ ገብቼ ባዝቦርቷን አሳድሼ ሁሉም ነገር ተሳክቶ ይሄ ፕሮሰስ ያለቀው በአስር ቀን ውስጥ ነው ብላችሁ አታምኑ። በቃ በአስር ቀን በአስራ አምስት ቀን ውስጥ ፓስፖርት ወጣ። ሁሉም ነገር ለበረራ ብቻ ነው፣ ለበረራ ብቻ ቀጥታ ወደ አዲስ አበባ ሄድን ማለት ነው። አንድ ጊዜ ብቻ ፓስፖርት ለማምጣት ሄደናል። ከዛ ወዲህ ምንም ሻራ ምናምን ነገር ምናምን ነገር የለም ኦምራ ምናምን፣ እንደዚህ አይነት ጣጣ የለበትም ፓስፖርት ብቻ ነው የሚያስፈልገው። እና ዛሬ ደስ ብሎናል። ልጆቿም ደስ ደስ ብሏቸዋል እሷም በጣም ደስ ብሏታል እንግዲህ እናቴ በሰላም ገብተሽ በሰላም ተመለሽ እንኳን ደስ አለሽ እንኳን ለዚህ አበቃሽ ነው የምለው እኔ ወላሂ እኔ ከሳውዲ አረቢያ ከመጣሁ ጀምሬ ጤና የላትም ያማታል በጣም በጣም ያማታል በቃ እኔ እንደመጣሁ ታመመች እኔ ራሱ ወደዛ ብልም ወደዚህ ብልም ያው ሁሉም ከአላ ፍቃድ እስከሆነ ድረስ ምንም ማድረገው ነገር በቃ ተስፋ ቆርጬ ነበረ። እኔ እናቴ ትሞታለች በቃ አትተርፍም የሚለው ሁኔታ ነው በውስጥ ያለው እንጂ ይሄ ነገር ተሳክቶ እንዲ ወደ ሳውዲ አረቢያ ተደያለች ኦምራ አድርጋ ዘይራ ትመጣለች የሚለው ምንም አይነት ተስፋ የለኝም ነበር። ግን አልሀምዱላ በአላ ፍቃድ ተሳክቶላት በሰላም በደህና ተመለች ነው የምለው። እና እስኪ እናንተ ደግሞ የኔ ደስታ ካስደሰታችሁ የእናት ደስታ ካስደሰታችሁ፣ ከእናት በላይ መቼም ማንም የለም። በህይወታችን ስንኖር ረዥም እድሜ ለእናቶቻችን እናቶች እናት ላለን ረዥም እድሜ ከጤና ጋር ላይስጥል ነው የምለው። እና ሁላችሁ ቢሆን ቤተሰቦቻችሁም በኡምራ ለማጣት ተፈለጋችሁ፣ ምንም አይነት ፕሮሰስ፣ ምንም አይነት ውጣ ውረድ የለውም ማለት ነው። በቃ ፓስፖርቱን ብቻ በእጃችሁ ካስያዛችሁ አባት እናት ሌሎች ለስራ ሳይሆን ለኡምራ ለኡምራ አድርገው ለመመለስ ምንም ፕሮሰስ አያስፈልግም። ኡምራ ብዙ አይነት ኡምራ አለ። የአስራ አምስት ቀን ኡምራ አለ በጉሩፕ የግል ደግሞ የሶስት ወር አለ። ምሳሌ አሁን የእናቴ ሶስት ወር ነው። የሶስት ወር ቤዛ ነው። ሶስት ወሯን እንደፈለገች መዲናም መካም ኡምራዋንም አድርጋ በደም ባደርጋ ዘና ብላ ከልጆቹ ጋር ናፍቆቷ ነው መንጣት መንታት ማለት ነው እና እንግዲህ አልহামዱሊላህ ረቢል ዓለሚን ተማላቶች ምንም ነገር የለም የዛሬ ቪዲዮዎቻችን እንግዲህ ይሄንን ይመስላል ማለት ነው ያው እኔ እንጃ ብቻ አልহামዱሊላህ አልহামዱሊላህ ምንም አይባልም እናቴ ለኛ ብዙ መስዋዕት እነከፍታለች ብዙ ተንገላታለች። ብዙ ነገር ብዙ ነገር ከልጅነት እስካሁን ድረስ እንደ አባት አሳድጋናለች። ጭንቀታችን፣ ሀሳባችን በተለይ በእኔ አንዳንድ ነገሮች ሲገጥሙኝ በዛ የምትጨነቀው የምታስበው ነገሮች ከምንም በላይ ውስጧ ተጎድቷል፣ እና ለዚህ ላበቃት ነገር እኔ ከምንም በላይ ያለህነው የማመሰግነው ሁላችሁም ቢሆን እናት አባት ያላችሁ ታላችሁ ለዑምራ ለዛይራ በቃ የተለያዩ ቦታ ጉብኝትም ሆነ ማናቸውም ነገር አስደስቷቸው በወካላችሁ ሲኖር ነው ሲኖር ማለት ነው። እና ይህን ሁሉ ለማድረግ ደግሞ አላህ ይስጠን። የሰው ልጅ ካደለው እንኳን ለቤተሰቡ ለራሱም ላይሆን ይችላል እና ሲኖር ነው አላይስተን ከስደት ደግሞ እንግዲህ ለሀገራችን ያብቃችሁ ወይም ለው እኔ እንኳ በሀገሬ ላይ ነው ያለሁት። እንግዲህ ቀጣይ ደግሞ ምን እንደሚፈጠር አይታወቅም። እንግዲህ እናቴን ወደ ሳውዲ ልክ ያለሁኝ እኔ ደግሞ እሱ ይኖራል ይሄዳል ያው ገና ነው። እንግዲህ ኢትዮጵያ ጉዳይ ታውቁታላችሁ። ኢትዮጵያ ኑሮ ኢትዮጵያ ለመኖር አስበንበት ገብተን እንኳ ብዙ ጎደሎች አሉ። እንኳን ድንገት ገብተን ማለት ነው። እና እኔ አልሐምዱሊላህ ረብ ልዓለሚን ምንም ነገር አይጎለኝ ደስተኛ ነኝ። እና በቀጣይ ቪዲዮ እስከምንገናኝ ድረስ ሁላችሁም በያላችሁ ሰላማችሁ ብዙች ይበልልኝ። ያው ምንም መደጋገብም አያስፈልገውም እንግዲህ የደስታ የተጣፋጎ ነው ነው አይደል? ሌላ ምንም ማለት ነው። እና ባይ ባይ ቻው